በየደቂቃው ልዩነት እጅግ በርካታ መልክ ያለው መረጃ እየወጣበት የሚገኘው የመካከለኛው ምስራቅ ምሽቱን ሌላ ዓለምን ሰቅዞ የሚይዝ ዜና አሰምቷል። ይኸውም የኢራን የፓርላማ ውሳኔና የአሜሪካ የመጨረሻ ያለችው ማስጠንቀቂያ ነው። የኢራን ፓርላማ በዛሬው እለት አሜሪካ የፈጸመችውን ጥቃት ተከትሎ ስብሰባ ካደረገ በኋላ አመሻሹን ባሳለፈው ውሳኔ የአሜሪካ በርካታ ነዳጅ የሚያልፍበትን የዓለማችንም ሀያ በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበትን የባህር ሰርጥ የሆርሙዝ የባህር ወሽመጥን ለመዝጋት ውሳኔ አሳልፏል። የፓርላማው ውሳኔ ማስተላለፉን ተከትሎም መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቃል በቃል እንዲህ አሉ። እውነትም በፓርላማው እንዳጸደቀችው ኢራን የሆርሙዝ የባህር ወሽመጥን የምትዘጋው ከሆነ ኢራን እውነትም ራሷን በራሷ እንዳጠፋች ትቁጠረው። ከዚያ በኋላ የሚወሰደው እርምጃ እድሜ ልኳን የማትመልሰው ነው ሲሉ ዝተውባታል። የኢራን ፓርላማ ይህንን ውሳኔ አሳልፈው አሜሪካ እስራኤልን በማገዝ በኢራን ሶስት የኒውክሌር ማብላያ ተቋማት ላይ ግዙፍ ወታደራዊ እርምጃ መውሰዷን ተከትሎ ነው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኒው መሪ አያቶላ አሊ ካሚኒ በሚያሳልፉት የመጨረሻ ውሳኔ ነው። አርባ ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ወሽመጥ የመዘጋት ጥፋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ከባድ ተጽዕኖ የሚኖረው ሲሆን በአሜሪካ ገበያ ላይም ከፍተኛ መናጋት ይፈጥራልም ተብሏል። የኢራንን ይህንን የፓርላማዋን ውሳኔ አመሻሹን መሰማቱን ተከትሎ ተፈጻሚ ለመሆን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒ የመጨረሻ ውሳኔ ከኢራን እየተጠበቀ ነው። ኒውስ ዊክ የኢራን መገናኛ ብዙሃን ጠቅሶ እንደዘገበው የሆርሙዝ የባህር ሰርጥ ፈሳሽ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች ዋነኛ መተላለፊያ ሲሆን እንደ አውሮፓውያኑ የዘመን ቀመር አቆጣጠር ከ2024 ጀምሮ በየቀኑ ብቻ 23 ሚሊዮን በርሜል ነዳጅና ፔትሮሊየም በአካባቢው እየተላለፈበት ይገኛል። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ ሶስት የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን እርምጃ ትወስዳለች የሚለው እየተጠበቀ ሲሆን የመጀመሪያ እርምጃዋን ሆርሙዝን መዝጋት ልታደርግ እንደምትችል ተዘግቧል። ይህ በዚህ እንዳለ ታዲያ ይህ እውነት የኢራኑ ፓርላማ ውሳኔውን እንዳሳለፈው የአያቶላን ውሳኔ አግኝቶ ወደ ተግባር ከተላለፈ ኢራን በእውነትም ራሷን እንዳጠፋች ተቁጠረው ሲሉ ያስጠነቀቁት የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ሩቢዮ አሁን ከመሸ በኋላ ባደረጉት ንግግር እንዳሉት ከሆነ አሜሪካ በታሪኳ ትልቅ የተባለውንና የቢ ሁለት ኦፕሬሽን ብሎ ፔንታጎን በገለጸው ጥቃት ከፈጸመች በኋላ ኢራን ዲፕሎማሲን ብቻ እንድትከተል እናሳስባለን ብለዋል። ሩቢዮ አክለው ኢራን ተጨማሪ እርምጃዎችን ለመውሰድ እስካልቋመጠችና ለአሜሪካ ላይ የሚደርስ ቀጥተኛም ሆነ ዘዋዋሪ ጥቃት ለማድረስ ካልተንቀሳቀሰች በስተቀር በኢራን ላይ የምንወስደው ጥቃት አብቅቷል ብለዋል። ሩቢዮም የአሜሪካ ተልእኮ አንድ ነበር። በኢራን ላይ ያገዛዝ ለውጥ ማምጣት አልነበረም፣ ነገር ግን አሜሪካ የኢራንን የኒውክሌር መሳሪያ ማምረትን ማስቆምና እንቅስቃሴውንም ከእጇ ላይ ማስጣል ነበር። አሜሪካ ያንን ያደረገችውም አሁን ኦፕሬሽኗን ጨርሳለች ብለዋል። ከቀረቡበት ቴሌቪዥን ጋዜጠኛ ሩቢዮም የቀረበላቸው ሌላኛው ጥያቄ፣ በተለይም ደግሞ አሜሪካ ቀጣይ እርምጃ ምን ይሆናል የሚል ነበር። ሩቢዮም ሲመልሱ እንዲህ አሉ። ቀጥሎ የአሜሪካ እርምጃ ምን እንደሚሆን የሚወሰነው ኳሱ በኢራን እጅ ላይ ነው ብለዋል። ቀጥሎ ምን እንደሚሆን የምታውቀው ኢራን ናት። ኢራን የምትወስደው እርምጃ ላይ ተመርኩዞ እኛ የምንወስደው እርምጃም እርምጃ ይቀጥላል ብለዋል። የዲፕሎማሲ መንገድን ኢራን ከመረጠች እኛ ለዲፕሎማሲና ለንግግር ዝግጁ ነን ብለዋል። ነገር ግን ለኢራን ሕዝብ እና ለዓለም ሕዝብ ጥሩ የሆነ ስምምነትም ማድረግ እንችላለን ሌላ መንገድን ከመረጡ ደግሞ የሚያስከትለውን መዘዝ ኢራን መሸከም ይከብዳታል ሲሉ ሲዝቱ አምሽተዋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት ትራምፕ የዲፕሎማሲ መንገድን እንደሚመርጡ ሩቢዮ ገልጸው፣ ኢራኖች አሁን ቢደውሉልን እኛ ለመነጋገር ዝግጁ ነን፣ መገናኘት እንፈልጋለን። ስለዚህ ጉዳይ እንነጋገር፣ እንፍታው፣ ዝግጁ ነን። ይህን ነው ለኢራኖች ማለት የምፈልገው ብለዋል። ኢራን እንዴት ትመልሳለች የሚለው ጥያቄ ያገዛዙ አካል መርከቦች በሆርሙዝ የ ባህር ወሽመጥ ውስጥ እንዳይንቀሳቀሱ ሊያግድ ይችላል የሚል ከባድ ስጋት ይፈጥራል። ይህ ወሳኝ የባህር መተላለፊያ በፋርስ ባህረ ሰላጤ እንዲሁም በኦማን ባህረ ሰላጤ መካከል የሚገኝ ሲሆን በዓለም ዙሪያ ከሚጠቀመው ዘይት ውስጥ ሃያ በመቶ ያክሉ የሚጓጓዝበት ነው። ታዲያ አሁን ላይ እንደ ማርኮ ሩቢዮ ገለጻና እንደ አሜሪካ ባለስልጣናት ማስጠንቀቂያ ከሆነ ኳሱ በአያቶላ እጅ ላይ ነው። አያቶላም የሆርሙዝ የባህር ወሽመጥ ይዘጋ ብለው በማንኛውም ሰዓት ካሁን ጀምሮ ከወሰኑ ምናልባትም አሜሪካ ተጨማሪ ከፍተኛ ጥቃት በኢራን ላይ እንደምታደርስ በውጭ ጉዳይ ሚኒስትሯ በኩል እዝታለች። በሌላ በኩል አሜሪካ ሌሊቱን የፈጸመችውን ጥቃት በተመለከተም የመከላከያ ሚኒስትሯ ዛሬ ረፋዱን መግለጫ ሰጥተዋል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን ኃላፊዎች በኢራን ላይ የተፈጸመውን ጥቃት በተመለከተ በመከላከያ ውስጥ ሲሰሩ ስለነበሩና ጥቃቱም እንዴት እንደተፈጸመ ዝርዝር ማብራሪያ ዛሬ ከሰዓታት በፊት በሰጡት መግለጫ አስታውቋል። የአሜሪካ መስሪያ ቤት ፔንታጎን ዋና ኃላፊ የሆኑት ፔት ሄግዜት በሰጡት መግለጫ ሲናገሩ የተደረገው ኦፕሬሽን ከመጀመሪያ ስያሜው ስንጀምር ሚድናይት ሐመር የሚል መጠሪያ ነበረው ብለዋል። ጋዜጠኞች ከጦር ኃይል ዋና አዛዣችን ከፕሬዝደንት ዶናልድ ትራምፕ በተቀበልነው ትእዛዝ መሰረት ኃይለኛና ግልጽ ጥቃት በሌሊቱ ፈጽመናል ያሉት ሄግዜት የኢራንን የኒውክሊየር ፕሮግራም አውድመናል በማለት በዘመቻቸው አስደናቂ ሲሉ ሲጠሩት አምሽተዋል። የሚድናይት ሐመር ዘመቻ እቅድ ወራትና ሳምንታትን መውሰዱን ጠቅሰው ከፕሬዚደንቱ ትእዛዝ እስከምንቀበል ድረስ በቂ ዝግጅት አድርገን ነበር ብለዋል። ሚድናይት ሐመር ኦፕሬሽን ጥምር ኃይል ዋና አዛዥ የነበሩት ጄኔራል ዳን ኬይን በበኩላቸው በሰጡት መግለጫ ሌሊቱን አሉ ሌሊቱን በርካታ ቢቱ የተሰኙ ግዙፍ አጥቂ ፈንጂ ጣይ ጀቶቻችን ከአሜሪካ ተነስተው ጉዞ ጀመሩ በማለት ስለ ሁኔታው ማብራራት ጀምረው ይሁንና እነዚህ ጀቶች በመጀመሪያ ወደ ምዕራብ ተጉዞ በፓስፊክ ውቅያኖስ አካባቢ እንዲታዩ አደረግን። ይህንን ያደረግነው ሆነ ብለን ነበር ብለዋል። ይህንን ያደረግነው ለማታለልና ትኩረቱን ወደዛ ለመሳብ እንደሆነ ጠቅሰው እቅዱ በአሜሪካ ታምፓ ከሚገኙ ጥቂት ሰዎች በስተቀር ማንም አያውቀውም ነበር። በሚስጥር የተያዘ ጥቃት ነበር ብለዋል። ወደ ፓስፊክ ከሄዱት በርካታ ቢ2 ጀቶች መካከል ሰባቱ ብቻ አቅጣጫቸውን ወደ ምስራቅ ቀይረው ኢራን ላይ ድብደባ ማከናወናቸውን አስረድተዋል። አጠቃላይ ድብደባውም ከመጀመሪያው እስከ መጨረሻው የፈጀብን 25 ደቂቃ ብቻ ነበር በማለት ለመገናኛ ብዙሃን ተናግረዋል። በሌላ በኩል ከፓኪስታን የወጣው መግለጫና በዛሬው እለት የታየው ነገር ደግሞ ሌላኛው የዓለም መገናኛ ብዙሃን የፊት ለፊት ገጽ መነጋገሪያ ሆኗል። ፓኪስታን ስለ ፕሬዚደንት ዶናልድ ትራምፕ በ24 ሰዓታት ልዩነት ብቻ እርስ በርስ የሚጋጩ ሁለት መግለጫዎችን አወጣች። ፓኪስታን በአንድ ቀን ውስጥ እርስ በርሴ የሚጋጭ ሁለት የተለያዩ አቋሞችን በማንጸባረቅ የዓለም ትኩረትን መሳቧን መገናኛ ብዙኃን የጻፉ ሲሆን፣ ፕሬዚደንት ዶናልድ ትራምፕን ለኖቤል የሰላም ሽልማት እጩነት እንደምታቀርብ ካስታወቀች ከ24 ሰዓታት በኋላ በኢራን ላይ ጥቃት የሰነዘሩት ፕሬዚደንት ዶናልድ ትራምፕ ጥቃቱን ተከትሎ ታዲያ ፕሬዚደንቱን በማውገዝና ፕሬዚደንቱን በመኮነን ሌላ መግለጫ አውጥታለች ፓኪስታን። የኢራን ጥቃት ከመፈጸሙ ከሰዓታት በፊት በትናንትና ሁለት አመሻሹን አውጥታው በነበረው መግለጫ የዓለም የሰላም የኖቤል ሽልማት 2025 የሚገባው ለፕሬዚደንት ዶናልድ ትራምፕን ነው። ስለዚህም ፓኪስታን እንደ ሀገር የሰላም እጩነት የዓለም ሽልማት የሚገባቸው በማለት ፓኪስታን እጩ የምታደርጋቸው ለሰላም የኖቤል ሽልማትም የምታቀርባቸው የአሜሪካውን ፕሬዝደንት ዶናልድ ትራምፕን ነው በማለት ገልጸው፣ ትራምፕ የሰላም ሰው ናቸው ስትል አወድሳ ነበርም። በማግስቱ ደግሞ የፓኪስታን ውጭ ጉዳይ ሚኒስትር ዛሬ ረፋዱን ባወጣው መግለጫ የአሜሪካ ጥቃት ፕሬዝደንት ዶናልድ ትራምፕ ውሳኔ ዓለም አቀፍ ሕግን የጣሰ በጣም አሳሳቢ የሚኮነንና ፕሬዝደንቱም ያልተገባ ያሉት ውሳኔ አሳልፈዋል በማለት ፕሬዚደንቱን ስም ጠቅሰው ኮንናለች ፓኪስታን። ፓኪስታን ይህንን ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ለኢራኑ ፕሬዚደንት መስዑድ ፔዚሽኪያን በስልክ በመደወል የሀገራቸውን የኩናኔ መልእክት በቀጥታ እንዳስተላለፉላቸው ተመልክቷል። ይህ በ24 ሰዓታት ውስጥ የታየው የፓኪስታን የአቋም ለውጥ ፓኪስታን በአንድ በኩል ከጎረቤቷ ኢራን ጋር ያላትን ግንኙነት ለማስጠበቅ፣ በሌላ በኩል ደግሞ ከትራምፕ አስተዳደር ጋር ያላትን ወዳጅነት ላለማጣት የምታደርገው መጋጋጥ እንደሆነ በብዙዎች ዘንድ አስኮንኗታል። በሚሊዮን የሚቆጠሩ ፓኪስታናውያን የኢራንን ባንዲራ በመያዝ ፓኪስታን ዋና መዲና በእስላማባድ ግዙፍ የሆነ የተቃውሞ ሰልፍ ያደረጉ ሲሆን በዚህም ሰልፍ ላይ አሜሪካና እስራኤል እያደረጉ ያሉትን ጉዳይ በመኮነን ለኢራን ድጋፋቸውን ሲሰጡ ታይተዋል። በሌላ በኩል ከኢራን ጋር ወዲህ ወዲያ ደግሞ ከአሜሪካ ጋር የተሳሰረ ሰፊ ልዩነትና ግንኙነትም ያላቸው የአረብ ሀገራት እርስ በርሳቸው የተለያዩ አቋሞች የተንጸባረቁባቸውን መግለጫዎች በዛሬው ዕለት አውጥተዋል። አሜሪካም በኢራን የኒውክሌር ተቋማት ላይ የፈጸመችውን የፈንጂ ድብደባ አስመልክቶ በሰዓታት ውስጥ በርካታ ዓለም አቀፍ ምላሾች እየታዩ ሲሆን ከነዚህም ውስጥ የአረብ ሀገራቱ መግለጫ አንዳንዶቹም ለአሜሪካ ያደሉ፣ አንዳንዶቹ በፍርሃት የተሸበቡ አንዳንዶቹ ደግሞ በግልጽ ለኢራን ድጋፋቸውን የሰጡ ሆነው ታይተዋል። ከመካከለኛው ምስራቅ የአረብ ሀገራት መግለጫ ካወጡ መካከል ቀዳሚዋም ኦማን ነች። ኦማን ባወጣችው መግለጫ እንዳለችው በዩናይትድ ስቴትስ በቀጥታ በተፈጸመው የአየር ድብደባ ምክንያት የተከሰተው እጅግ አሳሳቢ መባባስ ያሳስበኛል፣ እኮንነዋለሁ፣ አውግዘዋለሁ ስትል ቃል በቃል ገብጻለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናውም የአሜሪካ የቅርብ አጋርና ወዳጅ የሆነችው ሳውዲ አረቢያ አሜሪካን በብርቱ ቃላት ባላወገዘው መግለጫዋ እንዳለችው የኢራን ሉዓላዊነት መጣስ አልነበረበትም። ከእንደዚህ አይነት ድርጊቶች መቆጠብና ሰላምን መፈለግ ይሻላል የሚል ለስለስ ያለ መግለጫ አውጥታለች። ዓለም አቀፉ ማህበረሰብም እነዚህን እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ላይ ለመድረስ ጥረቱን ያጠናክር ስትል አልፈዋለች። በሌላ በኩል የኳታር የውጭ ጉዳይ ሚኒስትር ባወጣው መግለጫ በበኩሉም አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን የሚያስከትል ሲል አስቀምጦታል። በዚህ ወቅት ሁሉም ወገኖች ጥበብና መቆጠብን ተግባራዊ ያደርጋሉ የሚል ተስፋ እንዳለው ጠቅሷል። የኳታር መንግስትም ዳር መያዙን መርጦ አሜሪካን ከማውገዝ ግን ታቅቧል። በሌላ በኩል በየዓመቱ ለመከላከያዋ ማጠናከሪያ በሚል በቢሊዮን የሚቆጠር ዶላር ከአሜሪካ ካዝና የሚሰፈርላት ግብጽ ባወጣቸው መግለጫ እንዳለችው ቀጠናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ ላይ ነው በማለት ለስለስ ያለ መግለጫ ወጣች ሲሆን ከቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲዎችን እናስቀድም ብላለች። በሌላ በኩል የሊባኖሱ ፕሬዚደንት ጆሴፍ አውን በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታውን ከአንድ በላይ የሆኑ ቀጠናና አገራትን ደህንነትና አለመረጋጋትን የሚፈጥር ነው፣ አሜሪካም የፈጸመችው ጥቃት ፈጽሞ ተገቢ አይደለም ሲሉ አውግዘዋል። በዚህም በአካባቢው ላይ ከፍተኛ ፍርሃት ነግሷል፣ ሲሉም አስታውቀዋል። በሌላ በኩል የአሜሪካ መንግስት በኢራን የኒውክሌር ተቋማት ላይ ያደረሰውን ጥቃት በተመለከተም እስካሁን ከኢራን የሚወጡ የተረጋገጡ መረጃዎችን ማግኘት አልተቻለም። አሜሪካም ጥቃቱ በከፍተኛ ሁኔታ የተሰነዘረና ውድመት የመጣበት ነው ስትል የእስራኤል ጦር ከሰዓታት በፊት ባወጣው መግለጫ ደግሞ የአሜሪካ ጥቃት በኢራን የኒውክሊየር ተቋማት ላይ ያደረሰውን ውድመት ይሄ ነው የሚባል መረጃ ማግኘት አልቻልኩም ያለችው እስራኤል፣ ነገር ግን የጥቃቱ መጠን ምን ያክል በኢራን ውስጥ ውድመት እንዳደረሰም እየገመገምኩ ነው ብላለች። እስራኤል እስራኤል የአሜሪካው ፕሬዚደንት ዶናልድ ትራምፕ ለወሰዱት እርምጃ አመስግና በተለይም በዋና ከተማዋ ቴል አቪቭ የፕሬዚደንቱን ዶናልድ ትራምፕን ፎቶ በትልቁ በመለጠፍ ቴንኪው የሚል መልእክት አስቀምጣለች። የእስራኤሉ መከላከያ ኃይል ቃል አቀባይ የአሜሪካ ጥቃት በኢራን የኒውክሌር ተቋማት ላይ ያደረሰውን ውድመት ሙሉ በሙሉ እስካሁን አላወቅንም ያሉ ሲሆን ሁኔታውን እየገመገም ነው ነው ብለዋል። ግዙፉ ፎርዶ የሚባለው የኢራን የኒውክሌር ማበልጸጊያ ማዕከል ራቅ ባለ ተራራማ ስፍራ ተሸሽጎ የሚገኝ ተቋም እንደሆነ ገልጾ ዴፍሪን እስራኤል የጥቃት ኢላማዋን አስፍታም ሰላማዊ ዜጎች የሚኖሩበት አካባቢዎችን ታጠቃ እንደሆነ ተጠይቀውም፣ በደፈናው ኢላማዎችን የለየ እቅድ አለን፣ እነዚህን ኢላማዎችን መምታታችንን እንቀጥላለን ብለዋል። ኢራን በበኩሏ ሌሊቱን ከደረሰው የአሜሪካ ፍንዳታ በኋላ በእስራኤል ላይ ጥቃቷን አጠናክራለች። እጅግ በጣም በርካታና ኢላማ ይስቴ የሆኑ ሚሳይሎቿን ከማለዳ ጀምሮ እስከ ምሽቱ ወደ እስራኤል መተኮሷን አላቋረጠችም። የእስራኤል የአየር መከላከያ ስርዓቶች አፈጻጸማቸው 50 በመቶ ተዳክሟል፣ በሚባልበት በአሁኑ ሰዓት ሚሳኤሎቹን መመከት ተስኗቸው የኢራን ሚሳኤሎች እዚህም እዚያም በእስራኤል ከተሞች ላይ ሲወድቁ እየታዩ ነው። ይህንን ተከትሎ ታዲያ የእስራኤል መንግስት ባሳለፈው ውሳኔ ጋዜጠኞች በቀጥታ ስርጭት የኢራንን ጥቃት እንዳያስተላልፉ አግዷል። እስራኤልም ጥቃቷን እንደምትቀጥል የገለጸች ሲሆን ከማለዳው ጀምሮ ተከታታይ የሆኑ የአየር ድብደባዎችን በኢራን ዋና መዲና በትሄራንና በሌሎችም አካባቢዎች እያደረገች መሆኑን ቀጥላለች። በሌላ በኩል አሜሪካ በድንገት በኢራን የኒውክሌር ተቋማት ላይ የፈጸመችውን ድንገተኛ ጥቃት አስመልክቶ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አስቸኳይ ስብሰባ በነገው ዕለት እንዲካሄድ ምሽቱን ጠርቷል። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በነገው ዕለት አስቸኳይ ስብሰባ እንደሚያደርግ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊ አስታውቀዋል። ይህ በእንዲህ እንዳለ ታዲያ የኢራን የኒውክሌር ኃላፊ መሐመድ ኤስላሚ ቴህራን በአሜሪካ ጥቃት ላይ ምርመራ እንዲደረግ እንደምትፈልግና ተቆጣጣሪው አካል የአሜሪካን እርምጃ እንዲያወግዝ ማሳሰባቸውን የኢራን መገናኛ ብዙሃን ዘግበዋል። ቀደም ሲል ተቆጣጣሪ ኤጀንሲውም አሜሪካ በኢራን ሶስት የኒኩሌር ተቋማትን ከመታች በኋላ የጨረር መጠን መጨመር እንደሌለ አረጋግጠው አሁንም የኢራንን የኒኩሌር ተቋማት በስስት እያየን ነው፣ በፍርሃት እየተመለከትን ነው ብለዋል። ሁኔታው ላይ እስካሁን የጨረር መጨመር አላየንም ብለዋል። በሌላ በኩል የአሜሪካ የቅርብ አጋር የሆነችው ዩናይትድ ኪንግደም እንግሊዝ በሰጠችው መግለጫ፣ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኬር ስታርመር አሜሪካ የኢራንን የኒኩሌር መርሃ ግብር የደቀነውን ስጋት ለማስወገድ ስት እርምጃ ወስዳለች ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ላይ የኢራን የኒውክሌር መርሃግብር ለዓለም አቀፍ ደህንነት ትልቅ ስጋት ነው። ኢራን የኒውክሌር ጦር መሳሪያ እንድታበለጽግ በፍጹም አይፈቀድላትም። እናም አሜሪካ ያንን ስጋት ለመቀነስ እርምጃ ወስዳለች ብለዋል። በመካከለኛው ምስራቅ ያለው ሁኔታ ተለዋዋጭ በመሆኑ ለአካባቢው መረጋጋት ቅድሚያ የሚሰጠው ጉዳይ ነው ብለዋል። ኢራን ወደ ድርድር ጠረጴዛ እንድትመለስና ይህንን ቀውስም ለማስወገድ ዲፕሎማሲያዊ መፍትሄን እንድትመርጥ እንጠይቃለን ብለዋል። አሜሪካ በኢራን የኒውክሌር ተቋማት ላይ በፈጸመችው ጥቃት ዩናይትድ ኪንግደም ተሳትፎ አለማድረጓን ቢቢሲ ያገኛቸው መረጃዎች እንደሚጠቁሙም